ሰላም ጤና ይስጥልኝ። ውድና የተከበራችሁ የጠበቃ የሱፍ የዩቲዩብ ቻናል ተከታታዮች፣ አስገራሚ አስደናቂ የሆነ የህግ ምክርና ትንታኔ ይዤላችሁ መጥቻለሁ። ይህም ባለፈው እንደምታስታውሱት አዲስ የባለትዳሮች ህግ ወጣ በሚል ብዙዎቻችሁ የተነጋገራችሁበት ብዙዎቻችሁ የወደዳችሁት የህግ ምክርና ትንታኔ ለእናንተ አድርሼ ነበር። ይህም የፌዴሬሽን ምክር ቤት ባልና ሚስት ባለትዳሮች በህጉ አግባብ በቤተሰብ ህጉ በተቀመጠው አግባብ በፍርድ ቤት በጸደቀ ፍቺ ሳይለያዩ ቀርተው ለረጅም ዓመታት ተለያይተው መኖራቸው ሌላ ትዳር መስርተውም ሊሆን ይችላል፣ ላይሆንም ይችላል፣ መቆየታቸው ጋብቻቸው በፍቺ እንደፈረሰ አያስቆጥርም። ስለዚህ ከ15 ዓመት በኋላ ከ10 ዓመት በኋላ አንደኛው ባለትዳር ወደ ሌላኛው ባለትዳር ሄዶ ንብረት አካፍለይ ቢል ይችላል። ምክንያቱም በህጉ አግባብ ጋብቻው ስላልፈረሰ ብሎ የሰጠውን ውሳኔና የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በ1999 ዓ ም በመዝገብ ቁጥር 20 938 ሰጥቶት ውሳኔውን አሳርፎ እስከ በፌዴሬሽን ምክር ቤት ውሳኔ እስከተሻረበት እስከ መስከረም 27 ቀን 2012 ዓ ም ድረስ ለ13 ዓመታት ያክል ሲሰራበት የነበረውን ህግ ሰርዞ ነው የፌዴሬሽን ምክር ቤት ይህንን ህግ አውጥቶ የነበረው። እንግዲህ ሰበር ሰሚ ችሎቱ በመዝገብ ቁጥር 2938 በ1999 ዓ ም ሰጥቶ የነበረው ውሳኔ ከዚህ በፊት እንደነገርኳችሁ ባልና ሚስት በፍርድ ቤት ባይፋቱም ፍቻቸው በፍርድ ቤት ባይጸድቅም ለረጅም ዓመታት ተለያይቶ መቆየታቸው ሌላ ትዳር መመስረታቸው ወይም አለመመስረታቸው ብቻ ለረጅም ዓመታት መለየታቸው ፍቺን ስለሚያሳይ እንደ ፍቺ ይቆጠራል ብሎ ውሳኔ ሰጥቶ ነበር። ይህ ውሳኔ ግን አንደኛ የፌዴሬሽን ምክር ቤት ሲተቸው ይሄን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይችላል። በህጉ አግባብ ሶስት ናቸው ፍቺ የሚፈርስባቸው በፍርድ ቤት ፍቺ ሲወሰን፣ እንደዚሁም አንደኛ የትዳር አጋር ሲሞት፣ ወይም አንደኛ የትዳር አጋር ጠፍቶ በህጉ አግባብ የመጥፋት ውሳኔ ሲሰጥ እንጂ ከነዚህ ከሶስት ምክንያቶች ውጪ ሌላ አራተኛ ምክንያት ሰጥቶ ትዳር ማፍረስ አይቻልም። ይህ ከሆነ ባለትዳሮች፣ ተጋቢዎች ትዳራቸውን በቸልተኝነት እንዲያፈርሱ በር መቅደር ነው። ሁለተኛ፣ በዚህ ውሳኔ መሰረት ብዙ ሴቶች የንብረት መብታቸውን እያጡ ነው፣ ሳይካፈሉ የለፉበትን ንብረት እያጡ ነው በሚል ውሳኔ ተሰጥቶ ከ1999 ዓ.ም ጀምሮ እስከ 2012 ድረስ ለ13 ዓመታት ሲሰራበት ነበር። የፌዴሬሽን ምክር ቤት እንግዲህ መስከረም 27 ቀን 2012 ዓ.ም በመዝገብ ቁጥር 49 ህዝባር 10 ይህንን ውሳኔ ሰጥቶ ይሄ ውሳኔም ተግባራዊ ሲደረግ ነበር። እንግዲህ የሚገርመው ሁኔታ የሚጀምረው እዚ ጋ ነው፣ የፕሮግራሜ ተከታታዮች። ስለዚህ መስከረም 27 ቀን 2012 ዓ.ም ከዚህ በፊት ለረጅም ዓመት በህጉ አግባብ ያልተለያዩ ባለትዳሮች አብረው እንዳሉ ነው የሚቆጠረው፣ ስለዚህ ንብረታቸውን ይጠይቃሉ የሚለውን ይህን ውሳኔ የሰሙ እንግዲህ ብዙ የተለያዩ ወንዶችም ሴቶችም ወደ ፍርድ ቤት መጉረፍ ጀመሩ ማለት ነው። ይሄ ነው አሁን እንግዲህ ብዙ ውዝግብና እንግዲህ ጉድ የፈጠረው። አሁን የምነግራችሁ ውሳኔ ከየት ተነስቱ የት እንደደረሰና መጨረሻ ይህንን ክስ ያቀረቡ ወይዘሮ እንዴት ጉድ እንደሆኑ አሁን እነግራቸዋለሁ። እንግዲህ በደንብ በጥሞና እንድትከታተሉኝ በድጋሚ እጋብዛቸዋለሁ። እንግዲህ ይህንን የፌዴሬሽን ምክር ቤት ውሳኔ የሰሙ እኚህ ወይዘሮ ህዳር 9 ቀን 2012 ዓ ም ከተፋቱ የተፋቱት በሽማግሌ 2000 ዓ ም ነው ባል እንደሚሉት። ስለዚህ ከ12 ዓመት በኋላ እንግዲህ ልብ በሉ የፌዴሬሽን ምክር ቤት ይህን ውሳኔ የሰጠው መስከረም 27 ቀን 2012 ዓ ም ነው። እሳቸው ግን በቃ መስከረም 27 ይህ ውሳኔ ተሰጠ፣ ህዳር 9 ቀን ከ12 ቀን በኋላ ችው ውሳኔ ሲሰሙ ምን አደረጉ? ለወልዲያ ፍርድ ቤት ክሳቸውን አቀረቡ ማለት ነው። ክሳቸውን አቀረቡ እንግዲህ ሲል ከወልዲያ ተነስቶ አማራ ክልል ሰበር ድረስ ደርሶ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ክርክራቸው ደረሰ ማለት ነው። የወረዳው ፍርድ ቤት ሚስት መካፈል የለባትም ሲል፣ ከፍተኛው ፍርድ ቤት ባል ሊያካፍል ይገባል ሲል፣ ጠቅላይ ፍርድ ቤት ደግሞ መካፈል የለባትም እያለ መቶ መቶ ጉዳዩ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደረሰ። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የፌዴሬሽን ምክር ቤት መስከረም 27 ቀን 2012 ዓ.ም የሰጠው ውሳኔ አለ ተለያይተው መኖራቸው በፍርድ ቤት እስካልተፋቱ ድረስ መለየትን አያሳይም የሚለው ስለዚህ የፌዴሬሽን ምክር ቤት ውሳኔን የሰበር ሰሚ ችሎቱ እንዴት ተረጎመው የሚለውን እናየዋለን ስለዚህ ምንድን ነው የፌዴሬሽን ምክር ቤት ውሳኔ ተፈጻሚ የሚሆንበት ጊዜ ምክር ቤቱ በሚሰጠው ውሳኔ በግልጽ ካልተመለከተ በቀር ውሳኔው ከተሰጠበን ቀን ጀምሮ ነው ስለዚህ የፌዴሬሽን ምክር ቤት መስከረም 27 ቀን 2012 ዓ.ም ይህን ውሳኔ ሲሰጥ ከዚህ በፊትም ባሉ ከ2012 ዓመተ ምህረት በፊት በእንዲህ አይነት ፍቺ በተፋቱ ባለትዳሮች ላይ ተፈጻሚ ይሆናል ስላላለ ውሳኔው የሚጸናው ከመስከረም 27 ቀን 2012 ዓ.ም ነው። እርሶ ደግሞ እኚህን ወይዘሮ የተፋቱት ህዳር ማነው 2002 2000 ዓ.ም ላይ ነው። ስለዚህ ሊካፈሉ አይገባም ብሎ አሰናብቷቸዋል ማለት ነው እንግዲህ ባለ ብዙ እንግዲህ ያለፉበትን ንብረት ይህንን ውሳኔ ተገን በማድረግ የመጡ ባልና ሚስቶችን ውዝግብ ያስነሱ ባልና ሚስቶችን ይሄ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 23 0023 ጥር 29 ቀን 2015 ዓ ም የሰጠው ውሳኔ እንግዲህ ምንድን ነው አድርጓቸዋል የሚባለው ኩም አድርጓቸዋል ወይም ወደ ቤታቸው መልሷቸዋል ማለት ነው። ምክንያቱም ውሳኔው ተግባራዊ የሚሆነው የፌዴሬሽን ምክር ቤት ውሳኔውን ከሰጠበት ከመስከረም 27 ቀን 2012 ነው እንጂ ከዚህ ከመስከረም 27 ቀን 2012 ዓ ም በፊት ተፋተ ማን ነው? በራሳቸው ተለያይተው በፍርድ ቤት ፍቺው ሳይፈርስ ዝም ብለው ሲኖሩ የነበሩ ሰዎች ይሄንን ውሳኔ ተገን በማድረግ ባልም ከረጅም ዓመት በኋላ መጥቶ የሰው ትዳር መበጥበጥና ንብረት ልካፈል ማለት አይችልም። ሚስትም ደግሞ የሰው ትዳር መበጥበጥና መታ ንብረት ልካፈል ማለት አትችልም፣ የሚል ሴንስ ነው ያለው። ስለዚህ እንግዲህ በዚህ በፌዴሬሽን ምክር ቤት መስከረም 27 ቀን 2012 በሰጠው ውሳኔ በግልጽ ይሄ ውሳኔው ከመቼ ጀምሮ ተፈጻሚ ይሆናል የሚለውን በግልጽ አላመላከተም። በግልጽ ባላመላከተበት ወቅት ደግሞ ውሳኔው ከተሰጠበት ቀን ጀምሮ ነው ይሄ ውሳኔ ተፈጻሚ የሚሆነው። ከመስከረም 27 ቀን 2012 ዓ ም በፊት በእንዲህ አይነት በፍርድ ቤት ሳትፋቱ በህግ አግባብ ዝም ብላችሁ የተለያያችሁ ባልና ሚስቶች ቁርጣችሁን እወቁት። ይህንን ውሳኔ ተገን አድርጋችሁ መታችሁ፣ ባል ለብቻው 15 ዓመት 10 ዓመት የለፋበትን ሚስት ለብቻዋ 10 ዓመት 15 ዓመት የለፋችበትን ሌላ ባል አግብታ ሊሆን ይችላል፣ ባልም ሌላ ሚስት አግብቶ ሊሆን ይችላል መታችሁ ገና ለገና የፍርድ ቤት ፍቺ ወረቀት ስለሌላችሁ የፍቺ ውሳኔ ስለሌላችሁ ልካፍል ማለት አትችሉም። በእንዲህ አይነት ፍቺ ከመስከረም 27 ቀን 2012 የተፋቱ ብቻ ናቸው ተጠቃሚ የሚሆኑት ተብላችኋል ማለት ነው። እንግዲህ ይህንን ፕሮግራሜን የምትከታተሉ በዚሁም እንግዲህ የምትከታተሉ የፕሮግራም የተከታታዮች ጥንቃቄ እንድታደርጉ ነው። በዚሁ አግባብ በምትለያዩ ሰዎች ደግሞ ይሄ አደጋ ወደፊት እንደሚመጣባችሁ አውቃችሁ ከክፉ ይጠብቃችሁና አስፈላጊውን ጥንቃቄ እንድታደርጉ እንግዲህ ጠበቃ የሱፍ ይመክራችኋል። የዛሬው ይሄ የፌዴሬሽን ምክር ቤት የሰጠው ውሳኔ በእሱን ተከትሎ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይሄንን የፌዴሬሽን ምክር ቤቱን ከመቼ ጀምሮ ነው የሚቆጠረው፣ ቀኑ የሚለውን የተረጎመበት አግባብ ብዙ ዝግብ ብዙ ዝግቦችን የፈታ ብዙ የሰዎችን ጉድ ያጋለጠ ነው። የዛሬው እንግዲህ በጣም ገራሚም የህግም ትንታኔ ልትሉ ትችላላችሁ። አስገራሚም ፓርት አለው የዛሬው በጣም ያዝናናችኋል ብዬ አስባለሁ። ከምክሩም ከትንታኔውም በተጨማሪ የተከበራችሁ የፕሮግራሚ ተከታታዮች፣ አንዳንድ የህግ እንደዚህ አይነት ነገሮች አሉት፣ በጣም የሚያዝናኑ አተረጓጎሞችም አሉት። ስለዚህ ቁርጣችሁን ወቁ ተብለዋል። እንግዲህ እንዲህ አይነት ባልና ሚስቶች ወደፊትም በእንዲህ አይነት አግባብ መለየት የምትፈልጉ ሰዎች እናንተም በፍቅር እንድትኖሩ እንመኝላችኋለን። ነገር ግን እናንተም ቢሆን ጥንቃቄ እንድታደርጉ ተብላችኋል። አብራቸው ነበርኩ፣ ጠበቃና የህግ አማካሪ ስፋ ከበረ ነበርኩኝ። በጣም ዘና እንደሚያደርጋችሁ ጠብቃለሁ። በሌላ የህግ ምክርና ትንታኔ እንደዚህ በጣም ጣፋጭ መሆኑ በጣም ደስ በሚሉ የህግ ምክርና ትንታኔዎች፣ ጠቃሚ በሆኑ የህግ ምክርና ትንታኔ እስከምንገናኝ ድረስ መልካም ቀን እንዲሆንላችሁ እንደተለመደው መኝላችኋለሁ። ይህን ቻናል ሰብስክራይብ ማድረግ፣ ሌሎች እህት ወንድሞቻችሁ እንዲጠቀሙበት ደግሞ ለነሱ ሸር ማድረግ ማስታወቅ እንዳትረሱ በድጋሚ በባይ